ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሁልጊዜ እንደተለመደው በአንድ አዲስ ቪዲዮ ከችን ብዬላችኋለሁ። እንግዲህ ሰሞኑን ቪዲዮ እየለቀቁ አልነበረም፣ መብራት በጣም ያስቸግራል፣ ሰፈራችን ማለት ነው። ስለዚህ ዛሬ በዚህ በፊደል ፈሊጣዊ ንግግር በተፊደል ነው እንግዲህ ማሳያቸው። እዚህ በፊት የሰራሁት ቪዲዮ አለ፣ የሸ፣ የቀ፣ የበ፣ የተለያዩ ፊደላት ከ ጀምሮ ሰርቻለሁ። እሱንም ቻናሉ ላይ መመልከት ትችላላችሁ፣ የምትፈልጉ ማለት ነው። ዛሬ ደግሞ የተመረጡ ሙሉ ሳይሆን የተመረጡ የተ ፊደላትን በአነጋገር ደረጃ ምናቸው እናያለን፣ ፈሊጣዊ ንግግራቸውን እናያለን ማለት ነው። ፈሊጣዊ አነጋገራቸውን ወይም እንዴት አድርገን እንጠቀማቸዋለን ቃላቶቹን የሚለው እናያለን። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ነባሪ የሆናችሁ ደግሞ ቪዲዮውን ላይክ በማድረግ መጀመር ትችላላችሁ። ቻናሉ ማራኪ ትምህርቶች ነው። ስለዚህ ሁልጊዜ ደግሞ የምለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቱን ተጫኑላለ። ቀጥታ ይዣችሁ መድ ወደ ቪዲዮ ነው እንግዲህ ቪዲዮን ረጋ በማለት እኔ ጋር ልምምድ ታደረጋላችሁ ማለት ነው። በመረጋጋት ከእኔ ጋ ልምምድ አድርጉ። ለምሳሌ ይሄ ተሞከረ ይላል። ተሞከረ ማለት ተፈተሸ ማለት ነው። ተፈተሸ ማለት ነው። ተሞከረ ማለት ተፈተሸ የሚል ፈሊጣዊ ንግግር ወይም ቅኔ ወይም ምስጢር አለው ማለት ነው። ተራ ሰው ስንል ተራ ሰው ስንል ምን ማለታችን ነው? ስልጣን የሌለው ሰው ማለት ነው። ስልጣን የሌለው ሰው ማለት ነው። ተራ ሰው፣ ስልጣን የሌለው ሰው። አንድ ነገር በተርብ ከመሰል ነው። ተርብ ተርብ ካለ ፈጣን ማለት ነው። ተርብ ነው ካለ ፈጣን ነው። ወይም ደግሞ በተርብ ከመሰል ነው፣ ያንን ሰው ተርብ ነው፣ ፈጣን ነው ማለታችን ነው። ወይም እንደ ተርብ ፈጣን ነው። ተርብ ተልተሎ ነው የሚናደፍ፣ ግን ፈጣን የሆኑ ነገሮችን በተርብ እንመስላቸዋለን ማለት ነው። ተርብ ነው ከተባለ ፈጣን ነው ማለት ነው። ተራ በተራ አንድ በአንድ ማለት ነው። ተራ በተራ አንድ በአንድ ማለት ነው። አንድ በአንድ ማለት ነው። አንድ በአንድ ተሸከመ ተሸከመ ረዳ ማለት ነው። ተሸከመ ማለት ረዳ። ተሸከመ ረዳ። ተሸጠ፣ ተሸጠ ጥገኛ ሆነ ወይም ጥገኛ ሆነ። ከሰዎቹ ተጠጋ ወይም ደግሞ ተሸጠ ስንል ተጠጋ ማለታችን ነው። ተልባ፣ ተልባ ማለት ተንሸራታች፣ የሚንሸራተት ማይሰፈር ማለት ነው። የሆነ ነገር እንደ ተልባ ስፍር ካለ ይንሸራተታል አይሰፈርም ማለት ነው። ተልባ ማለት የቅባት እህል ነው ይታወቃል፣ ግን ፈሊጣዊ ንግግሩ ተንሸራታች ማለት ነው። እንደ ተልባ አይጨበጥም፣ አይያዝም ቢባል ተንሸራታች ነው ማለታችን ነው። ተቆረቆረ፣ ተቆረቆረ፣ ተቆጨ፣ ተቆጨ ማለት ተቆረቆረ ተቆጨ ተቆጨ ማለት ነው። ተቆረቆረ ማለት ተቆጨ ማለት ነው። ተበላ ተበላ ተጣለ፣ ተበላ ተጣለ፣ አገለገለ ወይም ተጣለ፣ ተወረወረ ማለት ነው። ተበላ ማለት ተጣለ ነው። ምኑ ነው ፈሊጣዊ ንግግሩ? ተነሳሳ አኮበኮበ፣ ወይም ተገፋፋ ይሆናል። ተገፋፋ፣ ተነሳሳ ማለት ተገፋፋ። ለአንድ ነገር፣ ለአንድ ድርጅት ተነሳሳ፣ ተገፋፋ፣ ጉጉት አደረበት ማለት ነው። ተከሽኖ፣ ተከሽኖ አምሮ፣ አምሮ ማለት ነው። ተከሽኖ፣ አምሮ፣ አምሮ። እሺ፣ ተባሰለ፣ ተባሰለ፣ ተበሻሸቀ። ተበሳስሏል ከተባለ ተበሻሸቀ ማለት ነው። መበሻሸቅ ማለት ተባስለዋል ሲባል ተበሻሽቀዋል ማለት ነው። መበሻሸቅ ማለት ነው። ተባሰለ ተበሻሽ ሸቀ ማለት ነው። ተካይ ነቃይ፣ ተካይ ነቃይ፣ ሿሚ ሻሪ የሚሾም የሚሽር የሚተክል የሚነቅል ማለት ነው። ተካይ ነቃይ ማለት ሿሚ ሻሪ ማለት ነው። ሿሚ ሻሪ ማለት ነው። ተውባይ ተውባይ ማለት መካሪ፣ ምክር የሚመክር ተው ባይ መካሪ። ታሸ ተኩራራ፣ እምቢ አለ። ታሸ ስንል በቃ ይታሻል፣ ሊኩራራል፣ ይሻይንም ትሆኑ እንደማለት ነው። ታሸ ተኩራራ ማለት ነው። ታሸ ተኩራራ። ተግባባ፣ ተግባባ ተስማማ። ተግባባ ተስማማ። ተያዥ፣ ተያዥ ዋስ ተያዥ ዋስ። ታች በሌ ተቅማጥ። ታች በሌ ተቅማጥ ማለት ነው። ታች በሌ ተቅማጥ ማለት ነው። ኦኬ። ታች በሌ ተቅማጥ። ሌላው ተጣጣለ ዕጣ አወጣ ማለት ነው። ተጣጣለ ማለት ዕጣ አወጣ ማለት ነው። ዕጣ አወጣ ማለት ነው። ስለዚህ በዚህ መልኩ እናንተም መሞከር እችላላችሁ። ሌሎችንም እኔ መርጬ ነው የሰራሁላችሁ። ሌሎችንም ቢሆን ሁሉ ሳይሆን የምሰራላችሁ መርጬ ለዚህ ይመጥናሉ የምላቸውን ወይም ደግሞ እንድታውቋቸው የምፈልጋቸውን ነው። በተረፈ ደግሞ ይሄ ቢሰራልኝ ይሄ ቢሰራልኝ የምትሉት ነገር ካለ ለመስራት ዝግጁ ነኝ። ይመቻችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ቪዲዮ ተመልሼ እመጣለሁኝ። አትጥፉብኝ። ቪዲዮውን ላይክ ማድረጋችሁን ማጠርሱ ሁልጊዜ የመለቃቸው ቪዲዮዎች ደግሞ ሊደርሳችሁ የደወል ምልክቱን ተጭናችሁ ብትተውልኝ ይደርሳችኋል ማለት ነው። ይመቻችሁ። መልካም ጊዜ